የተክለ ሃይማኖት ያለ ማርያምን እንደምት እኮ የሚሰማ መስሎኝ ነበር። እያወራው ነበር እኮ ስብሐት ለአብ ለወልድ ለመንፈስ ቅዱስ ማርያምን እያወራው ነበር፣ ተቅድም ጀምሬ ማለት ነው። ወይ መቼ ሚዩት አድርጌው ነው ስልኬን? ያማውል እንዴ። ለማንኛውም ስለ ውበት ማርያምን ሰላም ብዬሽ ነበር መብርሃም ምስክሬ ማለት ነው። ግን አይሳ እንትን ድምፅሽ ድምጼ አይሰማም ነበር፣ ሚዩት ነበር ሲጀመር ስልኬ ማለት ነው። እና እኔ ደግሞ እየተሰማ ነው ለካ፣ ልጁ ሲገባ ጀምሮ የሚሰቅብኝ ለዛ ብዬ ብሎ ነው። እኔ አወራለሁ እኮ ማርያምን ባረብኛ ራሱ ብዙ ነው ያወራው። እንግዲህ በቃ የለም እዳማን ነው አሩዛይስ ደግሞ ደሞ ሰላም ብየሻለሁ እኮ ብየሽ ነበረ፣ እሱም አልተሰማም። ለማንኛውም ስለሁሉም ምንም ማድረግ አልችልም። አላየሁትም የሚውት መሆኑ፣ መቼ የሚውት እንዳለ ራሱ አላውቅም ነበር። ማርያምን በገኒ ወጥቼ በዚህ ነበር የገባው ተላያይቱ ነበር። ስለዚህ ቀጣ የኔ ችግር ሳይሆን የሰልኩ ችግር ነው። በእንስ ደሞ ኳይስ ደሞ አይሰማም ብላክስ አረበኛ ነው ጽፈውልኝ ከሆነ ራሱ እኮ አላቀም። ግን አንደኛ ስቆብኛል። ምር በጣም ስቆርጎት ይዘኝ የምር ይሄን ኢስ አካውንት ደግማ ተረቁ ነው ያለው ምን እንዳለኝ ማለት ነው። በቃ ዝጋውን። አስራ ሁለት ደቂቃ ሆነኛ፣ ከገባ ወይኔ 12 ደቂቃ ድረስ በሳይለት መሞት ይሻላል የምር። ማሚ እንዴ! ማሚ ማሚ፣ በዚህንን ቻናል ታቂዋለሽ? ማሚ ዛሬ ገብተች ነበረ። መጣለው እያልኩ እየሆነ አይቻችሁ፣ መጣለው መጣለው እያልኩኝ የሆነ አጋጣሚ ስራ ላይ ነበርኩኝ ጥድፍ ያለ ስራ ላይ ስራ ላይ ሳይሆን እንትና የተጠደፈ አጣዳፊ ስልክ ነበረብኝ። ለካ ዋሚ ይሄን እንቻናል ባለፈው ደምረሽልኝ ነበረሳ የኔ ሸፋፋ የኔ ልዩ። እኔ ኩሚ ሰው የሚያውቀው አይመስለኝም ነበር ይሄን ቻናል። ጉድ እኮ ነው። ለካቡም ነማሚ ደምረውኛል። የኔ ስለ ውበት ደምራለኝ፣ ደምራኛለች። እነ መንፈሶቹ እየመጡበትኝ ነው። ለማንኛውም አሁን እዚህ ጋር አስራ አምስት ደቂቃ ሆኖኛል። ሊበቃኛት ደህና ደሩልኝ። እንደዚህ ዝም ብዬሽ ገባ ገባ ልበል ብዬ ነው በሁለቱም እንደዚህ ሰላሳ ሰላሳ ደቂቃ ቁጭ እያልኩ ምናምን ደማ አለቀስ ሲቆዩም እራሱ ደስ አይለው ሲቆይ ቀለም ተቀባችሁ፣ ማሚና ስለውበት ቀለም ተቀቢ ነው።

አስራ ሁለት ሰው የምትል አይነት ነው በሉኝ እናንተ ሮ በቃ ፍቅር የሆኑ ቤተሰብ እኮ ነው ያለኝ እኔ ማለት ነው። ያስከተለውና ራሳችሁን ቁልል ታረጉታላችሁ ማለት ነው።